የእስራኤልና ኢራን ጠላትነት ከምን የመነጨ ነው? ሁለቱ ሀገራት ባላንጣ ያደረጋቸው የታሪክ አዙሪት ምንድን ነው የሚለውን በዝርዝር አጋራችኋለሁ። ይህ ዴሊ ኒውስ ነው። በወቅታዊ የእስራኤልና ኢራን ላይ የተመሰረተ ዘርዘር ያሉ ጉዳዮችን ይዤላቸው መጥቻለው። ከዜናዎቹ ጋር አብራችሁን ቆዩ። ወትሮን በጠላትነት የሚተያዩት እስራኤልና ኢራን ባለፉት ሳምንታት ወደ ለየለት ፍጥጫ በመግባታቸው በመካከለኛው ምስራቅ ያለው ውጥረት አይሏል። እስራኤል በሶሪያ መዲና ደማስቆ የሚገኘውን የኢራን ቆንጽላ ጽሕፈት ቤት በቦምብ ማጋየቷ ነው ሁለቱ ሀገራት ወደ ቀጥተኛ ጥቃትና ፍጥጫ እንዲገቡ ያደረጋቸው። ባለፈው ቅዳሜ ሌሊት ኢራን በመቶዎች የሚቆጠሩ ሚሳይሎችና ድሮኖችን ወደ እስራኤል ማስወንጨፏ ቀጠናውን ከውጥረት ወደ ለየነት ጦርነት የሚያመራ ሁኔታን ፈጥሯል ተብሎለታል ከዚህ ከመምጣት በፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ አገራቸው ከኢራን ሊቃጣባት የሚችለውን ጥቃት ለመለየት የመከላከያ ስርዓቶቿን በተጠንቀቅ እንዲቆሙ ማድረጋቸው ለጦር ካቢኔያቸው ተናግረው ነበር። እስራኤልና ኢራን ለዘመናት የዘለቀ ባላንጣዎች ናቸው። በሁለቱ ሀገራት መካከል የቆየው ሀያሉ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛው ምክንያት ሆኖ ቆይቷል። ቴራን ከምድረገጽ እንድትጠፋ የምትሻትን እስራኤል ትንሿ ሰይጣን ስትላት አሜሪካ ደግሞ ትልቋ ሰይጣን በማለት ለሁለቱም ያላትን ተመሳሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸውን ቡድኖች በመጠቀም በእጅ አዙር እስራኤል ላይ ጥቃት እንደምትፈጽም ይነገራል። በእነዚህ ሁለት ሀያላን ጠላቶች መካከል የተከሰቱ ግጭቶች ለበርካታ ሰዎች ሕይወት ማለፍም ምክንያት ሆኗል። በጋዛ የተከሰተው ጦርነት ደግሞ ይበልጥ ሁኔታዎችን አባብሷል። የቴሄራንና የቴልአቪቭ ጠላትነት ምንጭ ምንድን ነው? እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት አዎንታዊ ነበር። እስራኤል በ1948 ላይ ከተመሠረተች በኋላ ከግብፅ በመቀጠል እውቅና በመስጠት ሁለተኛዋ እስላማዊት ሀገር የሆነችው ኢራን ነበረች። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስርወ መንግስት ነበር። እንደ ኤውሮፓውያን አቆጣጠር በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ መካከል ያለው ልዩነት መልኩን ቀየረ። የአያቶላህ ካሜኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ አለ። የዚህ መንግስት ዋነኛው መለያም የአሜሪካንና የአጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም እውቅናም ነስቶ በቴሄራን የነበረው የእስራኤል ኤምባሲንና የእስራኤል መንግስትን ሲዋጋ ለነበረው ለፍልስጤም ነጻነት ግንባር ፒኤልኦ አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶች ችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊቫኤስ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። እስራኤል ላይ ያመረረ ጥላቻ የአዲሱን የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህ በተጨማሪም አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይ በማጉላት የሙስሊሞችን ተቆርቋሪ ይህ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች። እንደ ቫይስ ገለጻ ከሆነ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራን በነበረችበት ዘመን ለኢራን ትልቅ ትኩረት አትሰጥም ነበር ይላሉ። ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛዋ አገር ኢራን መሆኗን መረዳት ጀመረች። የእስራኤልና ኢራን የእጅ አዙር ጦርነት ምን ይመስላል? ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ ከእስራኤል ውጪ በቀጠናው ጠንካራ ሀገር የሆነችው ሳውዲ አረቢያ በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙሀን ሺያ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጠል መቻሏን ቫኤዝ ይገልጻሉ። በዚህም የኢራን መንግስት ከአገራት ይልቅ በአካባቢ የተለያዩ ዓላማዎችን አንግበው ከሚቀሳቀሱ ቡድኖች ጋር በማበር ፍላጎቷን ለማስጠበቅ ስትጥር ቆይታል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሶሪያ፣ በኢራቅና በየመን ተንሰራፍቶ ይገኛል። ቴሄራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውንና ና መቀመጫውን በሊባኖስ ያደረገው ሄዝቦላን ታስታጥቃለች። ጋዛ ለማስተዳደር ሐማስ፣ በየመን ለሚንቀሳቀሱ ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥርም ቆይታለች። እስራኤል ደግሞ ኢራን በዙሪያው ይህ ሁሉ ስታከናውን ዝም ብላ አትመለከት። ኢራን ውስጥ የሚገኙ ኢላማዎችን እንዲሁም በዙሪያ ባሉ አገራት ውስጥ የሚንቀሳቀሱ በቴህራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት አመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኖሯል። ለዚህ ደግሞ ምክንያቱ ሁለቱ አገራት በተለያዩ አገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጽሙት ጥቃት ኃላፊነት ሲወስዱም አይታይም። በተለይ ኢራን እስራኤል በቀጥታ ከመተንኮስ ይልቅ በምትደግፋቸው ታጣቂ ቡድኖች በኩል በእጅ አዙር ስታጠቃ ኖራለች። እንደ ኤሮፒያን አቆጣጠር በ1992 የወቅቱ የሄዝቦላ መሪ የነበሩት አባስ አልሙሳዊ ግድያን ተከትሎ ለኢራን ቅርበት ያለው ኢስላማዊ ጂሃድ ቡድን በቦነስ አይረስ የሚገኝ የእስራኤል ኤምባሲን በቦምብ አጋጅቶ 29 ሰዎችን ገሎ ነበር። እስራኤል ለሄዝቦላ መሪ ግድያ ኃላፊነት ባትወስድም የቴልአቪቭ የደህንነት ተቋም የሆነው ሞሳድ ግድያው መፈጸሙ ይታወቃል። እስላማዊ የጂሃድ ቡድን ቢሆንም የእስራ የእስራኤል ኤምባሲ ያጋየው ያለ ኢራን እውቅና እንደማይሆን ግልጽ ነው። የኢራን ኒውክለር ና የእስራኤል ስጋት። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላህ ቴህራን የኒውክለር ፕሮግራም ነው። ለዚህም ኢራን የኒውክለር ቦምብ ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለች። ኢራን ግን የኒውክለር ፕሮግራሟ ብቸኛ ዓላማዊ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ፕሮግራም ነው ስትል ቆይታለች። ይህ ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የ የኢራንን የኒውክሌር ማብለያ ጣቢያን ሱቶአኔት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳ ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶቿንም ኢላማ እያደረገች በቴህራን ጎዳናዎች ላይ ገላለች። በአውሮፓያኑ 2020 በጉምቱ የኒውክሌር ሳይንስ ተመራማሪው መሆሰን ፋክሪ ሳይር ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ ይህን ተመራማሪ ለመግደል ያደረገችው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ነበር። ከአራት አመታት በፊት ከኢራን መዲና ቴሄራን ወጣ ብሎ ከሚገኝ ስፍራ ሞሳህን የመግደል ውጥኑ ሰመረለት። ኢራንን ብትሆን በእስራኤል ላይ ድሮኖችና ሮኬቶችን ስታስወነጨፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮት ተከትሎ እንደ ኤሮፒያን አቆጣጠር በ2011 በሶሪያ የተቀለበሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ነው። ምዕራውያኑ እንደሚሉት ከሆነ አመፅ የተነሳባቸው ፕሬዚዳንት ባሺር አልአሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጠና የሚሰጡ የጦር መኮንኖችን ልካለች። እስራኤል ደግሞ ጠንካራውን የሊባኖስ ሄዝቦላ ቡድን ከኢራን የሚያገኛቸውን ድጋፎች በሶሪያ በኩል የ የሚያልፉ ስለነበሩ የበሽር አልአሳድን መንግስት መወገድን አጥብቃ ትሻ ነበር። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚሄዱትን ጦርነት ወደ ባህር ላይም ተሻግሮ በተለያየ ጊዜያት በመርከብ የጉዞ መስመሮች ላይ ስጋትን ስትደቅን ቆይታለች። እንደ ኤሮፓያን አቆጣጠር በ2021 ላይ እስራኤል እቃጫኝ መርከቦች ላይ በኦማን ባህረ ሰላጤ በኩል ሲያልፍ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዙ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። የሐማስ ጥቃትና የሁለቱ ሀገራት ፍጥጫ መስከረም 26 2016 ዓ ም የተጀመረው የጋዛ ጦርነት በመካከለኛው ምስራቅ ብሎ መላው ዓለምን ከማሳሰቡ ባሻገር በእስራኤልና በኢራን መካከል ያለውን ጠላትነት አንድ እርምጃ ከፍ አደረገው። በኢራን የሚደገፈው ፍልስጤማውያን ቡድን ሐማስ የእስራኤልን ድንበር ተሻግሮ ድንገተኛ ጥቃት ፈጸመ፣ ከአንድ ሺህ በላይ እስራኤላውያንን ገደለ። ይህ አጋጣሚ ኢራንና እስራኤልን ወደ ለየለት ጦርነት ያስገባል ሲሉ በርካቶች ገና ከመነሻው ስጋታቸውን ሲያስቀምጡ ነበር። ከስድስት ወራት እስራኤል የጋዛውን አስተዳዳሪ ሐማስን ለማውደም ጠንካራ ወታደራዊ ዘመቻ ስታካሄድ ቆይታለች። በዚህ ወታደራዊ ዘመቻ አብዛኞቹ ሴቶችና ሕጻናት የሆኑ ከሰላሳ አራት ሺህ ያላነሱ ፍልስጤማውያን ሲገደሉ ኢራንና ሌሎችም ጦርነቱ ይቁም ሲሉ ድምጻቸውን ሲያሰሙ ቆይተዋል። በአካባቢው የሚገኙና በኢራን የሚደገፉ ታጣቂ ቡድኖችም እስራኤልን ኢላማ ያደረጉ ሚሳይሎችና ድሮኖችን ወደ እስራኤል ሲያስወነጭፉ ቆይተዋል። በዚህ መካከል የኢራን ከፍተኛ የጦር መኮንኖችና የኒውክሌር ሳይንቲስቶችን እያደነ የሚያጠፋው የእስራኤል የስለላ ተቋም ሞሳድ ሶሪያ ውስጥ በሚገኘው የኢራን ቆንጽላ ላይ ድንገተኛ ጥቃት ፈጸመ። በዚህ ጥቃት ኢላማ ሆኖ የተገደሉት ቀላል የሚባሉ የኢራን ባለስልጣናት አልነበሩ። ሁለት ጄኔራሎችና በርካታ የጦር መኮንኖች ደማስቆ ውስጥ እንደወጡ ቀርተዋል። ነገር ግን እስራኤል በኢራን ከፍተኛ የጦር መኮንኖች ላይ ለተፈጸመው ጥቃት በይፋ ኃላፊነቱ ባትወስድም ዓለም ግን ከሷ ውጪ ይህንን ጥቃት ሊፈጽም የሚችል ኃይል እንደሌለ ይስማማል። ኢራን የደረሰባትን ጉዳት በውስጧ ይዛ ዝም ብላ እንደማትቀመጥ በይፋ ደጋግማ ስታስታውቅ፣ ኢላማዋም እስራኤል መሆኗን ገልጻ የአጸፋ እርምጃ መውሰዷ እንደማይቀር ስትጠባበቅ ቆይታ ነበር። ባለፈው ቅዳሜ ኢራን ለመጀመሪያ ጊዜ በቀጥታ እስራኤል ዓላማ በማድረግ ከ300 በላይ ሚሳይሎችና ድሮኖችን አስወንጭፋ በሁለቱ ሀገራት መካከል የኖረውን ውጥረት መልኩን እንዲቀይር አድርጋለች። ይህ በእንዲህ እንዳለ የኢራን መንግስት እስራኤልን በቀጥታ ለማጥቃት የወሰደው እርምጃ ምን ያህል ትክክለኛ ነበር? ሲሉ በርካቶች እየጠየቁ ይገኛሉ። ይህ ዴሊ ኒውስ ነው። አዳዲስና ትኩስ መረጃዎችን በየሰዓቱ እናቀርብላችኋለን። ቸር ጊዜን